ሰላም ሰላም፣ ዛሬ የፊት ሳሙና ቤት ውስጥ እንዴት እንደሚሰራ አብረን እናያለን። ቻናሉን ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ፣ አበረታቱኝ። አዲስ ነገር ስሰራ እንዲደርሳችሁ የደውል ምልክቷን ተጫኗት። አብረን እንስራ። እንግዲህ እዚህ ጋር እንደምታዩት የአሎቬራን ጄድ እያወጣው ነው። እንግዲህ ይሄ ፊቴን የምታጠብበት ሁሉ የምታጠብበት ክሊንዘር ነው። እንደ ማስክም ነገር ነው። ቫይታሚን ሲ አለው በጣም አሪፍ ነው። እናንተ የተመቻችሁን የፊት ሳሙና ማድረግ ትችላላችሁ። ፈሳሽ ሳሙና ሊሆን ይችላል፣ ወይ ደግሞ ኖርማል ሳሙና አቅለጣችሁ ማድረግ ትችላላችሁ። እንዴት እንደምናቀልጥና እንዴት ከሌላ ሳሙና እንደምንሰራ ደግሞ እሱን በሌላ ቪዲዮ አሳያችኋለሁ። እዚህ ጋር የፈለግኩት ይሄንን ስለሆነ እንግዲህ እዚህ ጋር በደንብ እመተዋለው አረፋ እስኪወጣ ድረስ። እንግዲህ እዚጋ እንደምታዩት ካስተር ኦይል አርግበታለሁ። እኔ ያረኩት በክዳኑ አንድ ነው። እንግዲህ ካስተር ኦይል እንደሚታወቀው በጣም ለቆዳችን ጠቃሚ ነው። አንቲባክቴሪያን ነው። አንቲባክቴሪያ ስለሆነ ቆዳ ላይ የሚፈጥሩን ብጉር ወይም ኢንፌክሽን ይከላከልልናል። የተቆጣ ቆዳን ያስተካክላል። እዚህ ጋር እንደምታዩት ደግሞ እርድ ነው። እንግዲህ እርድ ስትጠቀሙ ኦርጋኒክ መሆን አለበት። ከሱቅ ከምግብ ሱቅ ባትገዙ ጥሩ ነው። ለምን እዛ ብዙ ጊዜ ከተለያየ ቅመም ጋር ይቀላቅሉታል እና እንደዚህ ኦርጋኒኩን ብትገዙ ሞር ጥሩ ነው። እንግዲህ እርድ በጣም ብዙ ጠቃሚ ነገር አለው ለስኪናችን ለጠቋቆረ ቦታ የጥቁር ጠባሳ ወጥቶ በቃ አለቅ ያለን ለሽፍታ ለተለያየ ነገር ይረዳናል። እርድ እንደዚህ በደንብ እንቀላቅለዋለን አንድ ላይ። እዚ ጋ እንደምታዩት ደግሞ ቫይታሚን ኢ ነው። እንግዲህ ቫይታሚን ኢም አንቲ ኤጂንግ ነው፣ ለተሸበሸበ ቆዳ ይሄ ካለ እድሜም በእድሜም ለተሸበሸበ ቆዳ እሱን ያስተካክላል። እሱን ብቻ ሳይሆን በጣም ግሎ ያደርጋል። ቫይታሚን ኢ በጣም ፊታችን በቃ ብራይት ነው የሚሆነው እንዲሁም በፀሐይ ጨረር የተጎዳነ ፊት እሱን ያስተካክላል። ጠባሳ፣ የተለያየ ምልክት ፊታችን ላይ ጠቋቁር ካለ እሱን ያስተካክላል። እንግዲህ እዚህ ጋር ይሄ ጠብታውን ስለሆነ እያረኩ ያለው ትንሽ ጊዜ ይወስዳል። ይሄ ጠብታው ደግሞ በጣም ነው የተመቸኝ በጣም በቃ በጣም አሪፍ ነው። ሞስቸራይዝ ያደርጋል፣ ግሎ ያረጋል። በጣም አሪፍ ነው። ግዴታ ፊታችን እስኪሸበሸብ እስክናረጅ መጠበቅ የለብንም። ከአሁኑ ነው ያው ፊታችን መጠበቅ ያለብን። ኦኬ፣ እንግዲህ እዚህ ጋር እንደምታዩት የሳሙና መስሪያ አለ። ይህን ከፈለጋችሁ አማዞን ላይ ያለላችሁ። የተለያየ ቅርጽ ማውጫ እንደዚህ ያደረግና፣ ላአሁን የምፈልገው አንድ ብቻ ስለሆነ እኔ ቶሎ ቶሎ ስሰራ ደስ ይለኛል። አንዳንድ የሰራው በብዛት መስራት ከፈለጋችሁ አንተ ትችላላችሁ። እንደዚያ አድርጌ ፍሪጅ ውስጥ ከታለው ለአንድ ቀን እንግዲህ፣ አሁን እንደምታዩት በሁለተኛው ቀን ነው በንጋታው ማለት ነው። ሶሪ ይወት እነዚህ ቅርጽ አውዞ የሚያምር በቃ እንደዚህ አድርገን ቤታችን በምንፈልገው በቫይታሚኖች በምንፈልገው ነገር አድርገን ቤታችን ውስጥ ማዘጋጀት እንችላለን። እንደዚህ አድርገን ይሄ እንደ ብረሽ ነገር ነው ፊታችን መታጠቢያ ማለት ነው። እንግዲህ እንደዚህ ጧት ጧት ብንታጠብበት በጣም አሪፍ ነው። ወዲያውኑ ይሄ ልቅልቅ ብለን ታጥበን ልቅልቅ ብለን እንትን ማለት ሳይሆን ትንሽ እንደዚህ ሽት ብናደርግ ሞር ለውጥ እናያለን ፊታችን ላይ እንደዚህ ማሸት እና በጣም አሪፍ ነው። ውስጥ ግብዓቱ ራሱ ውስጥ ያሉት ጥሩ ጠቃሚ ነገር ስለሆነ እንደዚህ ቀን በቀን መጠቀሙ በሳሙና መልክ በጣም አሪፍ ነው። አሁን ይሄን ስክራብ ቢሆን ተቀብተን ቁጭ ነው የምንለው፣ ጊዜ ይወስዳል። ይሄ ግን በቃ ጠዋት ትጥብ ብለንበት ፏ ብለን መውጣት ብቻ ነው። እንግዲህ ፊታችን እንዲጸድት ተካረግን በኋላ የሚስማማን ክሬም እና ሰንስክሪን መቀባት አለብን።